በአቤል ጉዳይ እንግዲህ አዳዲስ ደስ ደስ የሚሉ መረጃዎችን እየሰማን ነው ማለት ነው። ነስራይን ነሉ ልኡልም እንግዲህ የአቤልን ሀቅ ለማውጣት ወጥሮ እየሰራ ይገኛል ማለት ነው። እንግዲህ ጀግናው ማለት ነው። እናም እንግዲህ ነገሩ ወደ ሰራተኛዋ ነው እንግዲህ እያመራ ያለው እና ደግሞ የነ አቤል ሰፈር ወጣት ወይም አንድ ግለሰብ ማለት ነው፣ በዛን ሰዓት እንግዲህ አብሮ ሲሳተፍ እንደነበረ አንዲት እናት እንግዲህ ጥቆማ ሰጥተዋል ማለት ነው። በዚህም ታዲያ እንግዲህ ልኡልም አግኝቶት አናግሮታን ማለት ነው። እና በቃ ሁሉም ነገር እሱን እንደሚያውቅ ነው እንግዲህ መረጃው ብቻ ግን እንግዲህ የዛችም ሰራተኛ ተብዬዋም እንግዲህ ጓደኛዋም ተገኝታለች። እንዲሁም ደግሞ ቤተሰቦቿም ያሉበት ቦታ ታውቋል ማለት ነው። እናም እንግዲህ ጓደኛዋ ስትናገር እረ እሷኮ የኔ ጓደኛኮ በዚህ ልክ ወርዳ ሰራተኝነት የምትሰራ አይደለችም፣ ባለሀብት ናት ያላት ናት። ከራሷን አልፋ እኮ ለእኔ የምታደርግልኝ ለእኔ የምትረዳኝ ለእኔ የምታግዘኝ ናት። እንዴት ይሄ ሊሆን ይችላል? እኔንም ስራ አስቀጥረኝ እኮ የምታሰራኝ ነች። ይህማ ሊሆን አይችልም እያለች ነበረ። እናም እንግዲህ ይቺ ሰራተኛ ተብዬዋ እንግዲህ ለዘጠኝ ወራት ለዘጠኝ ወር በአቤል ቤት ተቀጥራ ስሰራ የነበረች ናት እንግዲህ አውቃ አሳዛኝ መስላ ተረጅ መስላ ነው እንግዲህ ልጅ ይዛ እዛ ቤት እንድትገባ የሆነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም ሰላም፣ ውድና የተከበራችሁ የቻናሉ የተመልካቾች ቤተሰቦቼ እንደምን አላችሁ? ደና ናችሁ ወይ? እኔ ደና ነኝ አልሐምዱሊላሂ። እናንተም በያላችሁበት ሰላማችሁ ዝዝት ተረፍሩፊ በልያልኩኝ ዛሬም እንግዲህ በሌላ አዲስ ቪዲዮ መጥቻለሁ ማለት ነው። ለዙ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሆኑ፣ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ ማለት ነው። ነባር ቤተሰቦችም ስለምታበረታቱኝ ከልብ አመሰግናለሁኝ እና እላችኋለሁ። እንግዲህ ዛሬ የምታዩት በአቤል ዙሪያ ነው ማለት ነው። እንግዲህ ይህ ወንድማችን የብዙ ሰዎችን እንባ እየጠረገ ብዙ ሰዎችን ሕይወታቸውን ያተረፈ ፍትህ እንዲያገኙ ያደረገ ወንድማችን ነው። ወንጀለኞችም ደግሞ በሰሩት ወንጀል ልክ ቅጣታቸውን እንዲያገኙ ለፍርድ እያቀረበ የነበረ ታዲያ እንግዲህ ይህ ወንድማችን ባላሰበው በቤት ውስጥ ሬሳ ተቀምጦ ያገኛል። ከዛም እንግዲህ ይደናገጥና ለፖሊስ ይደውላል ማለት ነው። ፖሊስን በቦታው ላይ ተገኝቶ እንግዲህ በቤት ውስጥ የተገኘው ሬሳና እንደገና ደግሞ ሁለት የወይን መጠጫ ብርጭቆ ነበሩ። ታዲያ እንግዲህ አቤልም በቤት ውስጥ ሬሳ በመገኘቱ ተጠርጥሮ ለሁለት ቀን ለሶስት ቀን ታስሮ ነበረ። ታዲያ እንግዲህ በቤት ውስጥ የምትገኘውም የቤት ሰራተኛዋ አቤል ነው የገደላት ስትል መስክራ ነበረ። ከዛም በኋላ እንግዲህ ከመሰከሬ በኋላ ድራሿን አጥፍታለች ማለት ነው። ታዲያ አሁንም እየተፈለገች ትገኛለች ማለት ነው። ሉልም በደረሰው መረጃ እንግዲህ ጓደኛዋንና ቤተሰቦቿን እንግዲህ ለማግኘት ችሏል ማለት ነው። እንግዲህ ቀጣ ያው ቤተሰቦቿን አሳያ ያለው ብለዋለች፣ ጓደኛዋ ማለት ነው። እናቷም እንግዲህ ልብ ድካም እንዳለባት ይህንን ድንገት ሲነግራት የሆነ ነገር እንደምትሆን ነበር ስትነግረው የነበረው። ሉሉም ታዲያ እኔ ቃስብዬ ተረጋግቼ ነው የምነግራቸው፣ ችግር የለም፣ ለዛ አታስቢ ነበር ያላት ማለት ነው። እንግዲህ አንዲትም እሷ። ሱቅ ውስጥ ተቀጥራ የምሰራ ልጅ አለች፣ እኔን ያስገባውላት አለች ጓደኛዋ። ታዲያ እሷም ተጠርታ ስትጠየቅ ያው በስራ እንጂ በሌላ ነገር አንግባባም፣ አንቀራረብም፣ ግን የሆነ ሰው በጥቁር መኪና ይመጣል፣ ባለስልጣን ነው፣ ለረጅም ጊዜ ስልክ ታወራለች አንዳንድ ጊዜ ፊቷ ላይ የሚታይባት ነገር እንደ መናደድ እንደ ቁጣ ምናምን ይታይባታል፣ ምናምን ብላ እንግዲህ ይህንንም ነግረዋሌ ማለት ነው። ታዲያ ጓደኛዋም ደግሞ እንዴት እሷኮ በዚህ ልክ እንዴት ወርዳ ሰራተኝነት ትሰራለይ? እኔ ጓደኛዬን እኳቃታለሁ። ያላት እኮናት ባለሀብት እኮናት። እኔ እንኳን ይቅር ለራሷ ይቅርና ለኔ ለራሱ ትረዳኛለች፣ ታግዘኛለች ስራ የሚያስገባችኝ እሷ ነች ነበር እንግዲህ ስትል የነበረው ማለት ነው። ጭራሽ ይህን እንዶ ልታደርግ አትችልም እንዶ ተመሳስ ላይ ይሆናል እንጂ እያለች በቃ አለ አደለ የመወዛገብ ነገር ምናምን ነበረ ስታሳይ የነበረው እና እንግዲህ አንድም ደግሞ ይህን አቤል ሰፈር ወጣት ማለት ነው ወይም ግለሰብ እንግዲህ በዛን ሰዓት በቦታው ላይ እንደነበረ አንዲት እናት ጥቆማ ሰጥተዋል፣ ማለት ነው። እሳቸውም እንግዲህ ያዩት ምንድን ነው የመንገድ ጽዳት ነው የሚሰሩትና ና አስር ሰዓት ነው ዘጠኝ ሰዓት አካባቢ ያሉ ወደዛ እየሄድኩ በነበረበት ሰዓት ሰራተኛዋም ወደዛ ወደዚ ትላለች እሱም ደግሞ እዛ አይቸዋለሁኝ። እንደው ምናልባት ከጠቀማችሁ የዛን ቀን እኔ እንደውም እኔ ይሄ ነገር ይሆናል ብዬም አልገመትኩም ነበር። የሆነ እቃ ምናምን እያወረዱ ይሆናል የሚለው ነገር ነበረ ያደረብኝ እና ምናልባት እንደው ለመረጃ ከሆናችሁ ከጠቀማችሁ ብለው ነው እንግዲህ ይህንን ጥቆማ የሰጡት ለልዑል ማለት ነው። እንግዲህ እሱንም አግኝተው አገኙት። ለማምለጥ የሆነ ብቻ ሞክሮ ነበር አሉ። ከዛ እሳቸው ፊት ነው እንግዲህ ሴትዮዋ ፊት አስቀምጠው ሲጠይቁት የነበረው ማለት ነው። እንግዲህ ሲጠይቁት አቤል በጣም ለሱ መልካም ሰው እንደሆነ እናቱንም፣ እንደሚረዳለት እሱም ደግሞ እዛ እየሄደ በቃ አንዳንድ ነገሮችን አበባዎች ምናምን እንትን ትንልለታለው ከዛ ብር ይሰጠኛል ምናምን ይሄ ላንተ ሊሄድ ለእናት ስጥ ምናምን እያለ እያግዘናል ና ያለው እንግዲህ እንግዲህ እንደተናገረው እናቱንና እህቱን የሚያስተዳድረው እሱ እንደሆነ ትምህርቱን አቋርጦ ያገኘውን ስራ ሸክምም፣ ኮንቴነር ምናምን እያወረደ ምንም እያለ ምንም እያለ እንደሚሰራ እና በዛ ቤተሰቦች ሰዎች እንደሚያስተዳድር እናቱን እህቱን እንደሚረዳ ነው እንግዲህ ሲናገር የነበረው ማለት ነው አቤልም ታዲያ በጣም ለሱ ጥሩ ሰው እንደሆነ ገንዘብ እንደሚሰጠው ለእናቱም እንደዚሁ ይሄ ለማዘር ይሄ ለአንተ እንደሚለው ምናምን ነበር እንግዲህ ሲናገር የነበረው ታዲያ እንዴት ነው እናትህን የሚረዳልህን ሰው እንዴት እንደዚህ ታደርጋለህ እንዴት እንዴት እያለው ነበረ ማለት ነው። እንግዲህ ልውልም እንዲሁ እኔ የምር ነው እምላችሁ፣ ምንም ያህል እናንተ ለሰው ጥሩ ነገር ብታደርጉም ያ ሰው መልሶ ይወጋችኋል፣ መልሶ ጠላት ይሆናችኋል። የምር አሁን ይሄ ልጅ እንግዲህ ያገኘውን ስራ ተፍ ተፍ እያልኩ ነው ያገኘዋትን በቃ እህቴ ትማራለች፣ እሷን አስተምራለሁ እናቴን እረዳለሁ ሲል የነበረው ማለት ነው። እና አቤልም ታዲያ እንግዲህ ያግዘው ነበረ ማለት ነው። እና ብቻ በጣም ያሳዝናል። እና እንግዲህ በቦታው ላይ እንደነበረ ነበር እንግዲህ ሴትዮዋም የተናገሩት። እሱ ግን ከነ አቤል ቤት ጎን ላለው ሰው ሸቀጥ እያወረርነ ነበረ እንጂ ሌላ ነገር አይደለም አለ። ከዛ እውነቱን ተናገር ብሎ ሲያፋጥተው ታዲያ እንግዲህ እኒህ እናትም እውነታውን ተናገር እኔ አይቻል ወደ ስራ እየሄድኩኝ እንግዲህ ከሌሊቱ ዘጠኝ ሰዓት አስር ሰዓት ማለት ነው እንግዲህ ወደ መንገድ ጽዳት እየሄዱ ነው እንግዲህ እያዩት ማለት ነው እና እዛ ጋ አይቻለሁ አንተንም ሰራተኛውም ከወዳ ከወዲ ስትል አይቻታለሁ እውነታውን ተናገር ለምንድን ነው ይሄ ልጅ ያለ ስራው እንደዚህ እንትን የሚባለው ስለዚህ ተናገር ነበር እንግዲህ ሲሉት የነበረው እሱም ታዲያ በዚያን ሰዓት ከጓደኞች ጋር ፕሮግራም ነበር። እዛ ቆይቼ ስመጣ መኪና ቁም አየሁኝ። የሚሰራ ስራ ነው ብዬ ተጠግቼ ለመስራት ስሞክር ሰራተኛዋ ይሄ አንተን የሚመለከት ስራ አይደለም ብላ ከለከለችኝ። እንዴት እኔ እኮ የሰፈር ሰው ነኝ እሰራለሁ፣ ለምንድን ነው የምትከለክ ብዬ ስላት ይሄ አንተን የሚመለከት ስራ አይደለም አለችኝ። እንደገና እኔን ውጭ ላይ የሰፈር ሰው ሌባ ምናምን እንዳይመስለው ውጭ ላይ ጠብቃሉኝ። ከዛ ውጭ ላይ እየጠበኩኝ እነሱ ሲያወርዱ ነበር። እና ታዲያ ለዛ ስንት ከፈሉ ሲለው፣ አንድ ሺህ ብር ነው የከፈሉኝ ነበር እንግዲህ ያለው እና እናንተ ናችሁ ሬሳውን እዛ ጋ ያስገብታችሁ ያስቀምጣችሁት ምናምን ሲለው ኧረ እኔ ይህንን ይሄ ነው ብዬ ልልህ አልችልም፣ አላቅም ምን ያላዩ ምን እንዳስገቡ ያላዩ ነበር ያለው። ታውቃለህ ሁነታውን ተናገር ብሎ ሲለው እኔ ቤተሰቦችን ይሄን ነገር ከተናገር ከቤተሰቦችን እንገላለን ብለውኛል፣ እና ልነግርህ አልችልም ነበር ያለው ማለት ነው። ወደ ሳይሆን ትናገር አለ ብሎ እንትን ሲለው እንደገና እሺ፣ በቃ ነግርሃለሁኝ። ወደዛ አካባቢ ያሉ ሰፈር ወጣቶች ናቸው፣ አውቃቸዋለሁ በአካል እነሱም አሉበት እነሱ ናቸው አብረው እዚህ ጋ እንትን ሲሉ የነበረው ምናምን ብሎ ነው እንግዲህ እየተናገረው ማለት ነው። እነሱንም አንድ በአንድ ሳሳየኛለህ ይለቀማሉ ነበር እንግዲህ ሲሉ የነበረው ማለት ነው። እና በጣም ብቻ ግን ማለት ነው የምር እኔ በጣም ነው ደስ ያለኝ። ከመጀመሪያውም አቤል በፍጹም ይሄንን ሊያደርግ እንደማይችል ያው ሁላችንም ጠንቅቀን እናውቃለን ማለት ነው። ምክንያቱም ይህ ልጅ የተበደሉን የተበደሉ ሰዎችን ፍትሕ እንዳገኙ ወንጀለኞችን ለህግ እያቀረበ ህይወቱን አሳልፎ አደጋ ላይ እየጣለ ደከመኝ ሰለቸኝ ሳይል እየሰራ ያለ ሰው ነው እና የሰው ህይወት ለማትረፍ ህይወቱን አሳልፎ የሚሰጥ እንዴት ነው እሱ እንደገና ዞሮ የሰው ህይወት የሚያጠፋው? እማይመስል ነገር ይህ ከእውነት የራቀ የምር ነው የምላችሁ። ብዙዎቻችሁ አቤል ይሄን አያደርግም ይሄን አያደርግም ነበረ ስትሉ የነበረው እና እውነትም አቤል ይሄንን በደንብ አያደርግም፣ እንደማያደርግም ደግሞ በደንብ እናውቃለን። ምክንያቱም እሱ የተበደሉ ሰዎችን ፍትህ እንዳገኙ የራሱን ህይወት አሳልፎ አደጋ ላይ እየጣለ ስንት ነገር እየደረሰበት ስንት ነገር እየሆነ ይህን ስራ እየሰራ እንደገና ደግሞ እሱ ሰው ይገላል ብሎ ማሰብ ይከብዳል ማለት ነው፣ ይከብዳል። እኔ የማይመስል ነገር ነው ማለት ነው። እና እውነት ምን ጊዜም እውነት ነች። ከእውነት ከሀቅ እሚያመልጥ የለም፣ የሚያመልጥ የለም። እና እንግዲህ በቅርቡ ይች ሰራተኛ ታዲያ እንግዲህ ይቺ ማስመሳይ ሰራተኛ ማለት ነው። ሰራተኛ እንበላት እንጂ ባለ ሀብት የነጠጠች ናት አሉ። ወደ ውጭ ቃስመጭ ላኪ ናት አሉ እኮ። ይሄንን ስታዳ ሀብት ያመጣችው ምን ይታወቃል፣ በዚሁ ወንጀል እየሰራች ይሆናል። መቼም በጉልበቷ በላቧ ሰርታ ያመጣችው ሀብት አይሆንም ማለት ነው እንግዲህ የተቸገረች መስላ ተረጅ መስላ ልጅ አዝላ ነው እንግዲህ። ልጁን ከየት አመጣችሁ ነበር እንግዲህ ታዲያ፣ ልጁ ከየት መጣ? የማን ነው? እንዴት እያለች ነበር ጓደኛዋ ለራሱ ማለት ነው። እሱም እኛም ጥያቄ የሆነብን እሱ ነው። እንዴት እንደዚህ እንትን ትላለች ነበር እንግዲህ ሉልም መስል የነበረው እና እንግዲህ ለዘጠኝ ወር እንግዲህ ምናልባትም ይች ሴትዮ በነ ሄለን የተላከች ትሆናል ብዬ ነው እኔ ያሰብኩት። ቤተሰብ ማለት ነው ምናልባት እንግዲህ መረጃዎችን ለስለላ ገብታ መረጃዎችን እያቀበለች ቆይታ በመጨረሻም እንግዲህ ይህን ፈጽማ እንድትሰወር የተደረገ ነገር ነው የሚመስለኝ። እንደን ሀሳብ ማለት ነው እና የሄለን እጅ አለበት ብዬ አስባለሁ እና አቤል ምን ጊዜም ቢሆን ይህን ነገር እንደማያደርገው ሁላችንም ጠንቅቀን የምናውቀው ነገር ነው። ምክንያቱም እሱ ለእውነት ለሀቅ፣ ለፍትህ ራሱን አሳልፎ አደጋ ላይ እየጣለ እየሰራ የሚገኝ ጀግና ነው፣ ጀግና ኢትዮጵያዊ ነው። ለሀገርም ለህዝብም ጥሩ ነገር እያደረገ ጥሩ እየሰራ ያለ ሰው ነው። እንኳን እሱ የሰው ህይወት ሊያጠፋ ይቅርና ማለት ነው። እና የራሱንም ህይወት አሳልፎ እየሰጠ ሌሎቹን እያተረፈ ሌሎቹን ካሉበት ችግር እያወጣ የሚገኝ ጀግና ወንድማችን ነው። አሁንም ደግሞ ሁነታው ሀቁ ወቶለት ነፃ የሚወጣበት ቀን ቅርብ ነው። እንጠብቃለን ኢንሻ አላህ ማለት ነው። እና ውድ ተመልካቾቼ እንግዲህ ልዑልም እንግዲህ ወጥሮ ማለት ነው፣ የጓደኛውን የአቤልን ሀቅ ለማውጣት ወጥሮ እየሰራ ይገኛል ማለት ነው። እንግዲህ ፈጣሪ ይርዳቸው፣ በሄዱበት ሁሉ ክፉ ያገኛቸው፣ እውነቱ ሀቁ ወጥቶለት ደግሞ ደስ ብሎት የምናየው ያድርገን ማለት ነው። ሁላችንንም አለ ያስደስተን ማለት ነው። እና ላችኋለሁ እንግዲህ የዛሬው ቪዲዮ ይህን ይመስላል። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ላይክና ሰብስክራይብ ያላደረጋችሁ ደግሞ ላይክና ሰብስክራይብ በማድረግ ቤተሰብ ሆኑ አበረታቱኝ ማለት ነው። በቀጣይ ደግሞ በሌላ በአዲስ ቪዲዮ እስከምንገናኝ ሰላም ሆኖልኝ፣ ሰላም ለኢትዮጵያ፣ ሰላም ለሕዝባችን ይሁን። አመሰግናለሁ።